ወደ ኢትዮጵያ በ1943 ዓ ም በሚሶናውያን አማካኝነት እንደገባ ይነገርለታል። ለመጀመሪያ ጊዜ በጋሞ ዞን ጭንቻ ከተማ እንደተተከለ የሚነገርለት የአፕል ዛፍ ዛሬ ላይ ከጭንቻ አልፎ በተለያዩ የሀገሪቱ አካባቢዎች አርሶ አደሩን የኢኮኖሚ ተጠቃሚ እያደረገ ይገኛል። የጭንቻ አፕል የብራንድ ስያሜም በ2014 ዓ ም ማግኘቱ ይታወቃል። ይሁን እንጂ የአፕል ተክልን በስፋት ከሚያመርቱ ሀገራት አንጻር በኢትዮጵያ ሴቲን ጨምሮ ከማምረት አኳያ ውስንነቶች ይታያሉ። የሚከተለውን ዘገባ እንከታተል። የአትክልትና ፍራፍሬ ማዕከል በኢትዮጵያ ዓመቱ ሙሉ ሳይቋረጥ ፍራፍሬ የሚመረትበት አካባቢ የት ነው ቢባል በርካቶች በልበሙሉነት ጋሞ ዞን አርባ ምንጭና አካባቢዋ ብሎ ይገልጻሉ። የጋሞ ዞን መልካ ምድር አመቺ ከሆነው የአየር ጸባይ ጋር ተደምሮ የማያበቅለው የምርት አይነት የለም ቢባል ማጋነን አይሆንም። በዞኑ በስፋት ከሚመረቱ የፍራፍሬ አይነቶች መካከል ሙዝ፣ አፕል፣ ማንጎ፣ ፓፓያ፣ አቮካዶ፣ ሀባብና ብርቱካን በዋነኛነት ይጠቀሳሉ። በጋሞ ዞን በስፋት ከሚመረቱ የፍራፍሬ ምርቶች መካከል የአርባ ምንጭ ሙዝና የጭንቻ አፕል ምርቶች በ2014 ዓ.ም ምረት በኢትዮጵያ ህብረት ስራ ኮሚሽን የብራንድ መለያና ስያሜ ተሰጥቷቸዋል። ይህም ዞኑ በሀገራችን የፍራፍሬ ማዕከል መሆኑን የሚያመለክት ነው። ዞኑ ከታደላቸው የፍራፍሬ አይነቶች እጅግ ተወዳጅና ተመራጭ በመሆን የብራንድ ስያሜ ያገኘው የጭንቻ አፕል ይጠቀሳል። ደጋማ የአየር ጸባይ ለአፕል ተክል ምርታማነት ተመራጭ እንደመሆኑ በዞኑ ከስምንት በላይ ወረዳዎች አፕል እንደሚያመርቱ መረጃዎች ያስረዳሉ። በዞኑ የሚመረተው አፕል ጥራት ያለውና ጣፋጭ በመሆኑ በማዕከላዊ ገበያ ተፈላጊነቱ እጅግ የናኘ ነው። ከጭንቻ መነሻውን ያደረገው የአፕል ተክል ዛሬ ላይ በኢትዮጵያ ምቹ የአየር ጸባይ ባላቸው አካባቢዎች ተሰራጭቶ አርሶ አደሮችን ተጠቃሚ በማድረግ ላይ ይገኛል። በሀገራችን የአፕል ምርታማነትም ከጊዜ ወደ ጊዜ እያደገ ይገኛል። የአፕል ምርት በዓለም አቀፍ ደረጃ ያለው ተፈላጊነት እጅግ በጣም የላቀ በመሆኑ የተክሉ አምራች የሆኑ ሀገራት በዘመናዊ መንገድ የተሻሻሉ የአፕል ተክሎችን በመጠቀም የኢኮኖሚ ተጠቃሚነታቸውን እያሳደጉ ይገኛሉ። በሀገራችንም በዘልማድ ከሚከናወነው የአፕል ግብርና በመላቀቅ እሴትን ለመጨመር የሚያስችሉ ምርምሮች ላይ ትኩረት ማድረግ የአፕል ምርታማነትን ይበልጥ ለማሳደግ የሚረዳ ነውና የሚመለከተው አካል በትኩረት ሊሰራ ይገባል።